በበኑ ኢስራኢል ዘመን በርሲሳ የተባለ አላህን ያመልክ የነበረ ሰው ነበር። ይህ ሰው አላህን ሲያመልክ ስልሳና ሰባ ዓመታትን ፈጅቷል። ሙሉ እድሜውን ቀኑን ሙሉ አላህን በማምለክ፣ ለአላህ ስጁድ በማድረግ፣ ሰላትን በመስገድ፣ ዚክርን በማድረግ ያሳልፍ ነበር። በዛ መንደር ላይ እንደ በርሲሳ አላህን የሚያመልክና ወደ አላህ የቀረባል ነበር። የሰው ልጆች ጠላት የሆነው ኢብሊስ ሁሉንም ሰዎች በራሱ ቁጥጥር ማድረግ ሲችል በርሲሳን ግን አልቻለም ነበር። ወደሱ የተላኩት ሸይጣኖች አንዳቸውም በርሲሳን ከአንድ ባዳው እንኳን ማዘናጋት አልቻሉም። በዚህም ኢብሊስ ወታደሮቹን፣ ሸይጣኖቹን ሰበሰበና፣ ማን ነው ለዚህ ሰው ዋስ የሚሆነኝ? ማን ነው ይህንን ሰው የሚያጠምልኝ? ማለት ጀመረ። በዚህም ሰዓት አልአብያድ የተባለ አንድ ሸይጣን ነበር ይህ ሸይጣን በጣም ከባድ የነበረና ሐታ ነቢያቶችንም ለማሳሳት ይሞክር ነበር ይህም ሸይጣን እኔ ያለሁኝ አለ ኢብሊስም እሱን በሾመው ጊዜ ቀጥታ ያ ሸይጣን በሰው ተመስሎ በርሲሳ ጋር ይሄዳል በርሲሳ እንደምን ጊዜው አላህን እያመለከና ለአላህ እየሰገደ ነበር ያ በሰው የተመሰለውም ሸይጣን እሱን ለማጥመም ፈልጎ እሱ ቤት ይሄድና፣ እንዲህ ይለዋል። በርሲሳ ሆይ እባክህ ከሩቅ ቦታን የመጣሁት አንተ ጋር እዚህ ሆኜ የምታደርገውን አምልኮ ልታስተምረኝና ከአንተ ጋር ኢባዳ ማድረግን ዱዓ እንድታደርግልኝ ይፈልጋለሁ ይለዋል። በርሲሳ ግን በዛ በሰው በተመሰለው ሸይጣን ሀሳብ አልተስማማም ነበር። ድዋ እንዳደርግልህ የምትፈልግ ከሆነ እኔ ለሁሉም ሙእሚኖች ድዋ ስለማድረግ ይደርስሃል። ወደ መጣህበት ተመለስ፣ ከኔ ጋር እዚህ መሆን አትችልም ይለዋል። ነገር ግን ያ በሰው የተመሰለው ሸይጣን በርሲሳን መጠየቁን አላቆመም። ነገር ግን በርሲሳ እሱን ችላ ብሎ ወደ ሰላቱ ይገባል። ያ ሸይጣን ግን ተስፋ አልቆረጠም ነበር። በርሲሳ ኢባዳ ከሚሰራበት ክፍል ከታች ሆኖ የውሸት የማስመሰል አላህን ማምለክ ጀመረ። በርሲሳም ሰላቱን ጨርሶ ብዙ ከቆየ በኋላ ያንን በሰው የተመሰለውን ሸይጣን ዒባዳ እየሰራ ይመለከተዋል። በርሲሳም እሱን ችላ ብሎ ወደ ዒባዳው ይዞራል። ከቀናቶችም በኋላ በርሲሳ ያንን በሰው የተመሰለውን ሸይጣን ሲመለከተው ዒባዳውን እየሰራ ነበር። ቀኑን ሙሉ አላህን ከማምለክ አይወገድም ነበር። ይህንንም በተመለከተ ሰዓት እንደዚህ አላህን የሚያመልክ ሰውኖ እንዲያረኩት ወደ ኔማ ማቅረብ አለብኝ ብሎ ያስብና ያንን በሰው የተመሰለው ሸይጣን እሱ ጋር እንዲመጣ ያደርጋል። አሁን በትንሹም ቢሆን ያ በሰው የተመሰለው ሸይጣን ተሳክቶለታል። ከዛም ሁለቱም አንድ ላይ ሆነው አላህን ማምለክ ጀመሩ። በዚህም ዒባዳ አመታት አለፉ። ሱብሓነላህ ሸይጣን እኛን ለማጥመም የአንድ ቀን ወይም የሁለት ቀን እቅድን አደለም የሚያስበው የአመታት እቅድን ያወጣል። የውሸት ዒባዳን አላህን ማምለክ ጀመረ። ከአመታት በኋላም ያ ሸይጣን በርሲሳ ጋር ይመጣና እንዲህ ይለዋል እኔ አንተ ጋር ያ ሁሉ መንገድን አቋርጬ የመጣሁት አላህን በደንብ የምታመልክ መስሎኝ ነበር። እንዳንተም ያመልኩማ እኛ ጋርም አሉ። አሁን ወደ መጣሁበት መመለስበት ጊዜ ደርሷል። ነገር ግን ከመሄዴ በፊት አንድ ዱዓን ላስተምረ ማንኛውም የታመመ ሰው አንተ ጋር ከመጣ በዚህ ዱዓ ይፈወሳል፣ ይለዋል። ነገር ግን በርሲሳ እምቢ አለ። ምክንያቱም እኔ ይህን ዱዓ ተምሬ ሰዎች እኔ ጋር ከመጡ እኔ ከጌታዬ ጋር የሚገናኝበት ጊዜ ያንሳል። በእኔና በአላህ መካከል ሰውን ማስገባት አልፈልግም፣ ይቅርብኝ አለው። ነገር ግን ያ ሸይጣን በግድም ቢሆን ከብዙ ጭቅጨቃ በኋላ ያንን ዱዓ ያስተምረዋል። ከዛም ያ ሸይጣን የበርሲሳን ቤት ለቆ ይወጣል። አሁንም በትንሹ ቢሆን እቅዱን አሳክቷል። ከሱ ጋር ከተለያየ በኋላ ሰዎችን መልከፍ ይጀምራል። ሰዎችም የሸይጣን ልክፍት እየነካቸው መታመም ይጀምራሉ። ከዛ እንደገና አሁንም በሰው ተመስሎ የታመሙ ሰዎች ጋር እየሄደ ይቀራባቸዋል። እኔ አልቻልኩም፣ ነገር ግን የሚችል ሰው ጋር ልጠቁማችሁ እያለ ወደ በርሲሳ ጋር ይጠቁማቸዋል። ሰዎችም በርሲሳ ጋር ይሄዳሉ። በርሲሳም ዱዓ ሲያደርግላቸው ያለ ክፍት ይለቃቸዋል። በዚህም የመጣ ሰዎች በታመሙ ጊዜ በርሲሳ ጋር መሄድ ይጀምራሉ። በዛ መንደር ላይ አንድ የተከበረ ዘር ያላት አንድ ወጣት ሴት ነበረች። ይህች ሴት ሀብታም የነበረች መልክ የነበራት የንጉስ ዘር ነበረች። ሸይጣን እሷን ይለክፋትና ትታመማለች። ይህች ሴት ሶስት ወንድሞች ነበሯት። ሸይጣንም በሰው ተመስሎ እሷ ጋር ይሄድና እኔ ይቀራባታለሁ ይላል። ልጅቷ ላይም ጊዜ ወስዶ ብዙ ይቀራባታል። በስተ መጨረሻም እኔ አልቻልኩም፣ ነገር ግን ወደ በርሲሳ ጋር ብትሄዱ ጥሩ መፍትሄን ታገኛላችሁ ይላቸዋል። የእሷ ቤተሰቦች ግን በርሲሳ እኮ ሴትን አያክምም ሴትንም አይነካም፣ እንዴት እሺ ይለናል? አሉ። ሸይጣንም አው እሱ እሺ ይላችሁ ይችላል፣ ነገር ግን ይህችን ልጅ ሊፈውስ የሚችለው ብቸኛ አማራጭ እሱ ብቻ ነው። እምቢ ካላችሁ በሱ ጎን ላይ ቤትን ስሩላትና እዛው አስቀምጧት። ይሄ ጥሩ መፍትሄ ሊሆናችሁ ይችላል ይላቸዋል። ሶስቱ ወንድማማቾችም በዛ ሸይጣን ሐሳብ ይስማሙና እህታቸውን ለማዳን ፈልገው በርሲሳ ጋር ይሄዳሉ። በርሲሳ ኢባዳውን እየሰራ ነበር። እነዛ ሶስት ወንድማማቾችም እሱ ጋር ይሄዱና እህታቸው እንደታመመችና እሷ ላይ እንዲቀራባት ይጠይቁታል። ነገር ግን በርሲሳ እሺ ያላላቸው ዋና ምክንያቱ ሴት ስለነበረች ነበር። የልጅቷ ቤተሰቦችም ብዙ ጠየቁት፣ ነገር ግን እሱ እሺ አላለም። በምንም ሁኔታ በርሲሳሺ እንደማይላቸው ሲያውቁ የሸይጣኑ ሐሳብ ትዛላቸውና ተዛላቸውና ከበርሲሳ ጎን ለእህታቸው የሚሆን አንድ ክፍል እንዲሰራ ያደርጋሉ። ለእህታቸውም ቤት ከሰሩላት በኋላ ተሰናብተዋት ይሄዳሉ። እህታቸውም እዛው መኖር ጀመረች። በርሲሳም እዛው ክፍሉ ሆኖ አላህን ማምለኩን ቀጠለ። ያ አላህ አሁን ያ ሸይጣን ስራውን መስራቱን ይጀምራል። በርሲሳ ዒባዳውን እየሰራ ባለበት ሰዓት ሸይጣን ያቺን ልጅ ልክፋትና እንድትጮህ ያደርጋል። ያቺ ልጅም እዚያ ክፍል ውስጥ ሆነ በኃይል መጮህ ጀመረች። በርሲሳም ሰላቱን ከጨረሰ በኋላ ልጅቷ እየጮኸች መሆኑን ሲያውቅ ሄዶ ዱዓ ያደርግላታል። ከዛም ያ ሸይጣን ልክፍቱን ያነሳላትና ይሻላታል። በርሲሳም እንደተሻላት ሲያውቅ ወደ ሰላቱ ይመለሳል። ነገር ግን አሁንም ያ ሸይጣን እንደገና ይመለስና ልክፍት እንዲነካት ያደርጋል። አሁንም በርሲሳ ኢባዳውን አድርጎ ከጨረሰ በኋላ ሄዶ ዱዓ ያደርግላታል። ያቺ ልጅም በእርሲሳ ዱዓ ካደረገላት በኋላ ይሻላታል። በርሲሳም ወደ መጣበት ይመለሳል፣ ወደ ሰላቱና አላህን ወደ ማምለኩም ይመለሳል። ነገር ግን አሁንም ያ ሸይጣን ስራውን አላቆመም። ዞሩን ዙሩን እያከበደውና እያሰርፈው ይመጣል። ልጅቷ ልክፍት ይዟት ስትጮህ ሰውነቷ መገላለጥ ይጀምራል። በርሲሳም ሳም ይህንን በተደጋጋሚ እየተመለከተ ሲመጣ አልቻለምና ሸይጣን ባስቀመጠለት ወጥመድ ላይ ይወድቃል። አላህ ወደ ከለከለው ሐራም ነገር ላይ ወደቀ። አዓዘን አላህ አንዴም ብቻ አይደለም ደጋግሞ የሚሰራው ጀመር። በዚህም ሁኔታ ላይ ከተወሰኑ ወራት በኋላ ሆዷ ገፍቶ ማርገዝ ትጀምራለች። ሆዷ ላይም የእርግዝና ምልክት ይታይባት ጀመር። በርሲሳ አሁን ያለው አማራጭ የሰራውን ወንጀል አምኖ ወደ አላህ ተመልሶ ግንኙነታቸውን ሐላል ማድረግ ነበር። ነገር ግን አሁንም ያ ሸይጣን አልሰጠውም፣ ወደሱ ጋር እንደገና ይመጣና እንዲህ ይለዋል፦ በርሲሳ ይህ ነገር ከታወቀብህ ያልቅልሃል። ቤተሰቦቿም ቢሆኑ ቢያውቁ አይምሩህም። ስለዚህ ያለህ አማራጭ ልጅቷን ገብተህ ግደላትና ቅበራት። ከዛም መጥተው ልጅቷ ምን ሆነች ሲሉ ሸይጣኑ በልክፍት ሲመታት ሞተች በላቸው ይለዋል። በርሲሳም ይህንን ከማድረግ አልተቆጠበም ነበር። ልጅቷን ይገድላትና ከአንድ ጋራ በኩል ቆፍሮ ይቀብራታል። ይህንንም ካደረገ በኋላ በርሲሳ ወደ ዒባዳው ይመለሳል። ምንም እንዳላደረገ ነገር እንደ ድሮ አላህን ማምለክና ሰላቱን መስገድ ጀመረ። የልጅቷ ቤተሰቦችም እሱ ጋር መጥተው በጠየቁት ጊዜ ልክፍት መጥቷት እንደሞተችና እንደቀበራቸው ይነግራቸዋል። የልጅቷ ቤተሰቦችም እሷ በመሞቷ ቢያዝኑ፣ ነገር ግን በርሲሳን አምነውት ነበር። ነገር ግን አሁንም ያ ሸይጣን አልተወውም ነበር። ወደ ልጅቷ ታላቅ ወንድሟ ጋር ሄዶ በተኛበት በርሲሳ ገድሏት ቢሆንስ፣ ራሱ ገድሏት ቀብሯት ቢሆንስ፣ እንዴት አመናቹት? እያለ ወህዩን ያስተላልፍለት ጀመር። ነገር ግን ታላቅ ወንድሟ ይሄማ ሊሆን አይችልም፣ በርሲሳ ይህንን አያደርግም ማለት፣ ሸይጣን አሁንም አላረፈም። ሁለተኛውም ሶስተኛውም ወንድሟ ጋር ሄዶ ነገራቸው። ሶስቱም በርሲሳ ይህን አያደርግም ብለው ችላ ብለው ተውት። አሁንም ሸይጣን ተስፋ ሳይቆርጥ በየተኙበት እየመጣ በርሲሳን እህታችሁን የገደላት ካላመናችኝ፣ የቀብራት ከጋራ ስር ነው ሲቀብራት ራሱ የልብሷ ጫፍ ከላይ ይታያል ይላቸዋል። ይህም ህልም እየተደጋገመባቸው ሲመጣ ቦታው ላይ ሄደው ለማጣራት ይወሰናሉ። ሶስት ወንድማማቾችም ተያይዘው ወደዛ ጋራ ስር ይሄዳሉ። እህታቸው የተቀበሩበትንም ቦታ ያገኙትና ይከፍቱታል። ሲመለከቱም እሷ አርጉዝ ሆና እንደተገደለች በርሲሳ እንደገደላትም ያውቃሉ። ይህንንም ሲያውቁ በጣም ይናደዱና በርሲሳን ይዘው ዳኛው ጋር ይሄዳሉ። በርሲሳም ዳኛው ጋር በሄደ ጊዜ ይህንን ወንጀል ሰርተሃል ወይ? ያለው። በርሲሳም አዎ ብሎ አመነ። የልጅቷ ቤተሰቦችም ጭራሽ እኔን የሰራሁት ብሎ ያምናል ብለው በጣም ተናደዱ። የመንደሩ ሰው ሁሉ በርሲሳ ጋር እየመጣ እንዴት እንዲህ ታደርጋለህ? እኛ እንዲህ ያልጠበቅንህም እኮ እያሉ ይጮሁበት ጀመር። በርሲሳም ትልቅ ወንጀልን ስለሰራ በስቅለት እንዲቀጣ ዳኛው ያዛል። በርሲሳም ይህ መጨረሻው በመሆኑ በጣም አዝኖ ነበር። የሰራው ወንጀል ምንም ያህል ከባድና ትልቅ ቢሆንም፣ በርሲሳ ግን ሙስሊም ነበር። ሙስሊም በመሆኑ የሰራው ወንጀል አላህ ዘንድ ተቀጥቶ ወደ ጀነት ይገባ ነበር። ነገር ግን አሁን ያ ሸይጣን ድጋሚ በርሲሳ ጋር በርሲሳ በሚያውቀው መልክ መስሎ እሱ ጋር ይመጣል። ያ አላህ ሊሞት ሆኖ እንኳን ሊተወው አልቻለም። ለበርሲሳም ሳም እንዲህ ይለዋል አንተ አቢድ አልነበርክ እንዴ ያ ሁሉ ዒባዳህና ሰላትህ የት ይሄዱ ነው እንደዚህ አይነት ወንጀል ላይ የምትወድቀው እንዳንተ አይነት ያሉ ሰዎችን አሰድብሃል እንዴት እንዲህ ታደርጋለህ ነገር ግን እኔ አንተ በዚህ ሁኔታ ላይ ሆነህ ጥዬ ካልሄድም እዚህ ጋር ማንም ሳያይክ ከሞት ድነክ አንተን ይዤህ ከዚህ እጠፋለሁ ነገር ግን በአንድ መስፈርት ነው ይለዋል በርሲሳም ያ መስፈርትህ ምንድን ነው ይለዋል ያ ሸይጣንም አንድ ጊዜ ብቻ ለኔ ሱጁድ አድርግልኝ አለው በርሲሳ አይ ይሄማ መቼም አላደርገውም ይሄማ ትልቅ ኩፍር ነው ይላል ሸይጣንም ችግር የለውም አንድ የብቻ ሱጁድ አድርግልኝ እኔ ከዚህ ቦታ ይዤ ሄዳለሁ እንደፈለከ ዒባዳህንም መስራት ትችላለህ ይለዋል። ከብዙ ውትወታ በኋላም በርሲሳ እሺ ብሎ ለሸይጣኑ ሱጁድ ያደርግለታል ፈያ ሱብሓነላህ ሽርክ ላይ ጣለው ማለት ነው በዚህ ሰዓት ነበር ሸይጣን ከልቡ የሳቀው

ሸይጣን የሚያቅድልን የሁለት ቀን ወይም የአንድ ቀን አይደለም፣ ለአመታትና ከዛ በላይ ነው የሚያቅድልን። ከዛም ትንሽ በተዘናጋንበት ሰዓት ገብቶ ዱንያችንንም ወይ አኺራችንን እንድንከስር የሚያደርገን። አላህ ይጠብቀን። በህይወት ያለ ሰው ምንም ያህል እውቀት ቢኖረውና አላህን የሚያመልክ ቢሆንም ከየት በኩል ጠላቱ ሸይጣን እንደሚያጠቃው አያውቅም። ሁል ጊዜ ሙእሚን ጠንካራና ራሱን የሚጠብቅ ነው። አላህ ከሸይጣን ተንኮል ይጠብቀን።